ትራምፕ ለጋዛ ባቀረበው ፕላን ላይ ቱ ስቴት ሶሉሽን የሚባል ነገር እንዳይካተት የተለያዩ ባለቀሳት እንዴት እንዳግባባው የወል ስትሪት ጆርናል አስነብበዋል። የትራምፕ ፕላን ላይ ቀደም ብሎ ቱ ስቴት ሶሉሽን የሚል ሀሳብ እንዳለበት ና የፓለስቲና ስቴት ፎርሜሽን ብዙም እንደማይቃወም ነገር ግን ቱ ስቴት ሶሉሽን የሚባል ቃል በዛ ፕላን ውስጥ እንዳይካተት አድርጓል። ቱ ስቴት ሶሉሽን ምናምን እንደዚህ የሚሉ ቃላቶች ለወደፊት እስራኤል ላይ አደጋ ሊያመጡ የሚችሉ ና የፓለስቲናን ስቴት የሚል ነገር ተስማምተሃል ፈርመሃል የሚል ብዙ ጭቅጭቆች ሁሉ ወደፊት ሊያስነሱ ስለሚችሉ የተለያዩ እንደዚህ የሚባሉ ቋንቋዎች በዚህ ፕላን ውስጥ እንዳይካተቱ ትራምፕን እንዳያግባባ እና ባለቀ ሰዓት ስትሮ እንዳደረገ ነው እየተነገረ ያለው። እና ይህንን አረቦችም ተስማሙ። የጋዛ ሪኮንስትራክሽን ፕላን ደግሞ በአብዛኛው ሳኡዲ ፈንድ እንደምታደርግ ነው እየተነገረ ያለው። እና ትራምፕ በዚህ ፕላን ላይ የፒስ ቦርድ ሊደር ሆኖ ይመራዋል። ከዛ በኋላ የእንግሊዙ ጦረኛው ቶኒ ብለር አካባቢውን ከትራምፕ ጋር ለማስተዳደር የትራምፕ ምክትል ተወካይ ሆኖ እንደሚመራ ይጠበቃል ማለት ነው። የአረቡ ነገስታቶች ትራምፕን በጣም ወደውታል። ጠቅላይ ሚኒስትር ኔታንያሁ ግን በጣም ከባድ ዲፕሎማት ሆኖ እዚህ ጋር ነው የምታውቁት፣ ፓሌስቲናን ሶቨረንቲዝም ብሎ በቃል ተቀበለው። ከዛ ኋላ እቺኛው ቱ ስቴት ምናምን ብለው ወርቀት ላይ ተጽፋ ለወደፊት የምታስቸግር ነገሯን ሪሙቭ አድርጎታል ነው የሚለው ወል ስትሪት ጆርናልና እና ይህንን የእስራኤል ጋዜጦችም እያሽከረከሩት አፕሪሺየት ያደርጉት ነው። ለምሳሌ እስራኤል የምን ያገጣችሁ ወታይ ይህንን ማንበብ ትችላላችሁ።